ከዛሬ ማለትም ከመጋቢት 24 ቀን 2017 ጀምሮ የመንጃ ፈቃድ ዕድሳት አገልግሎት በየአቅራቢያችሁ ማግኘት ይቻላል ሲል የአሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን አስታውቋል። ከዚህ ቀደም እንግዲህ የአዲስ አበባ መንጃ ፈቃድን ለማደስ በመንጃ ፈቃድ ላይ ወደ ተገለጸው እና ፋይል ወዳለበት ክፍለ ከተማ የመታወቂያ አድራሻ የሚገኝ የአሽከርካሪ ተሽከርካሪ ፈቃድ ቁጥጥር ባለስልጣን ቢሮ መሄድ ግድ ነበር። ከዛሬ ቀን ጀምሮ ግን በየአቅራቢያችሁ ባላችሁበት ማደስ እንደምትችሉ አስታውቋል። ባለስልጣኑ እንግዲህ እንዳስታወቀው ከዚህ ቀደም የነበረውን አሰራር ሙሉ ለሙሉ ትቶ አሁን የመጣውን ወይም ደግሞ አዲሱን አሰራር ሁሉም ሰው በየአካባቢው ማውጣት እንዲችል አድርጓል። ይህንንም እንግዲህ የጤና ምርመራ ሰርተፊኬት ይዞ በመሄድ በየአካባቢው ሁሉም ሰው አገልግሎቱን መስተናገድ እንደሚችል አስታውቀዋል። ቴንክ ዩ ፎር ዋቺንግ ላይክ ሼር ማድረጋችሁን እንዳትረሱ። ከዛሬ ማለትም ከመጋቢት 24 ቀን 2017 ጀምሮ የመንጃ ፍቃድ ዕድሳት አገልግሎት በየአቅራቢያችሁ ማግኘት ይቻላል ሲል የአሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን አስታውቋል። ከዚህ ቀደም እንግዲህ የአዲስ አበባ መንጃ ፍቃድን ለማደስ በመንጃ ፍቃድ ላይ ወደ ተገለጸው እና ፋይል ወዳለበት ክፍለ ከተማ የመታወቂያ አድራሻ የሚገኝ የአሽከርካሪ ተሽከርካሪ ፍቃድ ቁጥጥር ባለስልጣን ቢሮ መሄድ ግድ ነበር። ከዛሬ ቀን ጀምሮ ግን በየአቅራቢያችሁ ባላችሁበት ማደስ እንደምትችሉም አስታውቋል። ባለስልጣኑም እንግዲህ እንዳስታወቀው ከዚህ ቀደም የነበረውን አሰራር ሙሉ ለሙሉ ትቶ አሁን የመጣውን ወይም ደግሞ አዲሱን አሰራር ሁሉም ሰው በየአካባቢው ማውጣት እንዲችል አድርጓል። ይህንንም እንግዲህ የጤና ምርመራ ሰርተፍኬት ይዞ በመሄድ በየአካባቢው ሁሉም ሰው አገልግሎቱን መስተናገድ እንደሚችል አስታውቀዋል። ቴንክ ዩ ፎር ዋችንግ ላይክ ሼር ማድረጋችሁን እንዳትረሱ። ከዛሬ ማለትም ከመጋቢት 24 ቀን 2017 ጀምሮ የመንጃ ፍቃድ ዕድሳት አገልግሎት በየአቅራቢያችሁ ማግኘት ይቻላል ሲል የአሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን አስታውቋል ከዚህ ቀደም እንግዲህ የአዲስ አበባ መንጃ ፍቃድን ለማደስ በመንጃ ፍቃድ ላይ ወደ ተገለጸው እና ፋይል ወዳለበት ክፍለ ከተማ የመታወቂያ አድራሻ የሚገኝ የአሽከርካሪ ተሽከርካሪ ፍቃድ ቁጥጥር ባለስልጣን ቢሮ መሄድ ግድ ነበር ከዛሬ ቀን ጀምሮ ግን በየአቅራቢያችሁ ባላችሁበት ማደስ እንደምትችሉም አስታውቋል ባለሥልጣኑም እንግዲህ እንዳስታወቀው ከዚህ ቀደም የነበረውን አሰራር ሙሉ ለሙሉ ትቶ አሁን የመጣውን ወይም ደግሞ አዲሱን አሰራር ሁሉም ሰው በየአካባቢው ማውጣት እንዲችል አድርጓል። ይህንንም እንግዲህ የጤና ምርመራ ሰርተፍኬት ይዞ በመሄድ በየአካባቢው ሁሉም ሰው አገልግሎቱን መስተናገድ እንደሚችል አስታውቀዋል። ቴንክ ዩ ፎር ዋችንግ ላይክ ሼር ማድረጋችሁን እንዳትረሱ። ከዛሬ ማለትም ከመጋቢት 24 ቀን 2017 ጀምሮ የመንጃ ፈቃድ ዕድሳት አገልግሎት በየአቅራቢያችሁ ማግኘት ይቻላል ሲል የአሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን አስታውቋል። ከዚህ ቀደም እንግዲህ የአዲስ አበባ መንጃ ፈቃድን ለማደስ በመንጃ ፈቃድ ላይ ወደ ተገለጸው እና ፋይል ወዳለበት ክፍለ ከተማ የመታወቂያ አድራሻ የሚገኝ የአሽከርካሪ ተሽከርካሪ ፈቃድ ቁጥጥር ባለስልጣን ቢሮ መሄድ ግድ ነበር። ከዛሬ ቀን ጀምሮ ግን በየአቅራቢያችሁ ባላችሁበት ማደስ እንደምትችሉም አስታውቋል። ባለሥልጣኑም እንግዲህ እንዳስታወቀው ከዚህ ቀደም የነበረውን አሰራር ሙሉ ለሙሉ ትቶ አሁን የመጣውን ወይም ደግሞ አዲሱን አሰራር ሁሉም ሰው በየአካባቢው ማውጣት እንዲችል አድርጓል። ይህንንም እንግዲህ የጤና ምርመራ ሰርተፍኬት ይዞ በመሄድ በየአካባቢው ሁሉም ሰው አገልግሎቱን መስተናገድ እንደሚችል አስታውቀዋል። ቴንክ ዩ ፎር ዋችንግ ላይክ ሼር ማድረጋችሁን እንዳትረሱ። ከዛሬ ማለትም ከመጋቢት 24 ቀን 2017 ጀምሮ